ያለፈው ነገር አልፏል። ወደ ኋላ ላይ ተመልሼ ምናምን መጓተት ምናምን ከሱ ጋር አልፈልግም አዲስ ምራፍ አዲስ ነገር ነው በቃ መጀመር የምፈልገው ና እሱ ደግሞ እንደዛ በማድረጉ ያው አይደብረኝም። እኔም እንደዛ አላሰብኩትም ነበረ። ከሱ ጋር ተመልሼ ወደ ኋላ መጓተትበት ነገር አይኖርም። አንድ ሰው አንዴ ከቆረጠ ቆረጠ ነው። ወደፊት ያው ምንጓዝ ይሆናል ማለት ነው። ካፉዬ ጋር ሴት ልጅ ደግሞ በነገራችን ላይ አንተን ስላገኘው ነው ቆራጥ የንኩት። ፍኪልኛ የኔ በርሃን የኔ መብራት፣ ነይልኛ የኔ ጸዳል የኔ ኩራት። መሸት ሲል ይጨንቀኛል አልፍራለሁ፣ ስትኖሪልኝ ደስ ይለኛል። አለጋ ሲል እጥፍ ሲሆን ሲረዝም ሌሊቱ አለጋ ሲል ሲወሳሰብ ፍቅር ስሌቱ። ሰላም ሰላም ሰላም! ውድና የተከበራችሁ የኔ እንቁ ቤተሰቦች እንዴት ናችሁልኝ? እኔ ያለው ደህና ነኝ። እንግዲህ ያው ብዙ ነገር እንድታውቁ እፈልግ ነበር፣ ማለት ቀስ በቀስ ማሳያችሁ ብዙ ነገር ነበር። ግን አጋጣሚ በአንዳንድ ነገር ምክንያት ለእናንተ በትልቁ ያሰብኩትን ነገር ያው አንዳንድ ሰዎች ብል ይቀለኛል፣ አንዳንድ ሰዎች አበላሽተውብኛል። እንግዲህ ዛሬ ትልቅ ሰርፕራይዝ አለኝ ለእናንተ ትልቅ ብዙ ነገር አይታችኋል። ትናንት ፖስት በተደረገው ቪዲዮ አው ፖስት እንዲደረግ ምናምን አልፈልግም ነበር ለእናንተ በሰፊው ነበር የፈለግኩት፣ ወደ እናንተ ማምጣት ፈልግ ነበር ሀሳቡን እና በሰፊው ነበር ያሰብኩት፣ ግን ያው ቶፊቅ ብዙ ተጨቃጭቀናል፣ ፖስት እንዳያደረገው ደውዬ ብዙ ተጣልተናል። ግን ምን እንደሆነ አላቅም፣ ንቀት ይመስለኛል፣ ፖስት አድርጎታል። ከእሱ ጋር መጨረስ ያለብኝን ነገር በምጨርሰው መልኩ ጨርሳለሁ። ችግር የለም። አሁን ግን ለእናንተ ትልቁ ሰርፕራይዜ በሶፊ ጉዳይ፣ ድንገት ባያችሁት ነገር እንደተደናገጣችሁ አውቃለሁ፣ ግራ እንደተጋባችሁ አውቃለሁ። አሁን ግራ ምንም የሚያጋባ ነገር የለም። ሁሉንም ነገር ግልጽ አደርግላችኋለሁ፣ የእኔ ውድ ቤተሰቦች። ያው ብዙ ነገሮች አሉ ቶፊቅና ሶፊ መሀል ብዙ ነገር አለ፣ ግን አንድ የተረዳሁት ነገር አለ። ሶፊ ብዙ ስታዘን አይቻታል። ብዙ ስትጎዳ አይቻታል። በጣም ለብዙ ጊዜ እገዛኝን ጠይቃይ ነበር፣ ግን በቃ የሆነ ነገር ኢማጅን አድረግ ነበር። አሁን ግን ይበቃል። ማለቴ እየተጎዳች የማይበት አቅም የለኝ። አሁን ብዙ ነገር ወስነናል። ብዙ ነገር ለማድረግ እየሞከርን ነው፣ እናደርጋለን። አሁን ከዚህ በኋላ ብዙ አዲስ ነገር ታያላችሁ። እኔና ሶፊ ጋር ያው እንደነገርኳችሁ ነው። ቅድም እኔ በሰፊው ነበር ያሰብኩትኝ ለእናንተ ወደ እናንተ ወደ ሚዲያ ሳመጣው በሰፊው ነበር ያሰብኩትኝ። ድንገት ካሜራ ይዞ ገብቶ ነገሩን አበለሻሽቶብኛል። ትችዋሉኝ። ዛሬ ሶፊ ትመጣለች። እያንዳንዱን ነገር እናብራራላችኋለን። ለእናንተ ለውድ ቤተሰቦቻችን እናሳውቃችኋለን። እኔ ሶፊ ጋር ብዙ የተረዳሁት ነገር አለ፣ ብዙ ያነበብኩት ነገር አለ። በጣም አፍቃሪ ልጅ ናት፣ በጣም የዋህ ልጅ ናት። ሰው እሱ ነገሯን እንደ ቀልድ እንድታጣ አልፈልግም፣ ማለት በመጥፎ ነገር ለወንድ ልጅ ያላት አመለካከት ወደ መጥፎ እንዲቀየር አልፈልግም። ሰው እኔና ሶፊ ብዙ ብዙ ቁም ነገሮችን አውርተናል። ወደ ጥሩ መስመር ልንጓዝም ነው፣ ብዙ ነገሮችን ለማድረግ ወስነናል። ያው ከዚህ በኋላ ሶፊም ወደ ኋላ የምትመለስበት ምንም ምክንያት የለም ብዬ አሰባለሁ። እሷን በዛ ልክ ያስረዳችኝ ለዛ ነው ቆርጬ ወስኜ የገባውበት። ከዛ ግን ያው አንዳንድ እኔ ማስተካከል ያለብኝ ብዙ ነገር አለ ብዬ አሰባለሁ። ያው እኔና እሷ ጉዳይ ላይ ሌሎች ሰዎች እንቅፋት ሊሆኑ እየሞከሩ ነው። ስሙን መጥራት ስለማልፈልግ ነው። ባይዜ ብዙ ሞክሬያለሁ፣ ብዙ ላስረዳው እንደ ወጣት ተወያይተን የምናስተካክለው ነገር ካለ ብዬ ብዙ ጊዜ ለመደወል ሞክሬያለሁ። እሱ ግን እኔን ኢግኖር እያደረገ ነበር። ሰው አሁን እንደዚህ አይነት እርምጃ አልወስድም። የራሴ የሆነ ውሳኔ ያለኝ እኔ ውሳኔ ላይ እኔ መንገድ ላይ ሊገባ ከሞከረ እኔ የማደርጋቸው ብዙ ነገሮች አሉ። ሰው አሁን ምንም ወደኋላ የምመለስበት ምክንያት የለም። ይሄ ነገር ሳላቀው ብዙ ሰዎች ጋር ደርሷል። ያው በሱ ምክንያት ነው እኔ እንኳን ብዙ ነበር ሀሳቤ እሱ ምክንያት ብዙ ሰዎች ጋር ደርሷል። ከብዙ ሰዎች ጋር አቀያይሙኛል። እኔ እና ቶፊቅ መጨረስ ባለብን ልክ እንጨርሳለን። ይሄ ቆራጥ የሆነ ውሳኔ ነው የእኔ ማለት ነው። መጨረስ ባለብን ልክ እንደ ወንድ ልጅ እንጨርሳለን። ግን ከዚህ በኋላ ሶፊ ሕይወት ላይ እየገባ የሆነ ነገሮችን አበላሻለሁ፣ ከአንተ ጋር እንደዚህ ሰጥ አገባ ውስጥ እገባለሁ፣ እንደዚህ አታደርግም ምናምን፣ ብዙ ዛቸዎች አሉ። እኔ መፈታበት መንገድ አለኝ፣ እኔ እፈቷለሁ። ከዛ ግን ትቷታል በቃ ብዙ ጊዜ እንደውም ሁላ የሆነ ሴትነቷን በሚነካ መልኩ ብዙ ነገር እያደረገ ነበር። ሰው አሁን ላይ ይመስለኛል ከኔ ጋር መሆኗን አይቶ ከኔ ጋር እንደሆነች ሰምቶ ነው የመጣው። ምንም ጥያቄ የለው እንጂ በትክክል የሆነ ይቅርታ መጠየቅ ፈልጎ አበባ ምናምን ምናምን አይቸዋለሁ። ከዚህ በኋላ ባህላል ምናምን ይሄ እውነቱን ነው መነግራችሁ። እኔና እሷ አብረን እንደሆነን ሰምቶ ነው ይህንን ነገር ያደረገው። በእርግጠኝነት ነው የምነግራችሁ። ሰው አሁንም በድጋሚ የሶፊን ሕይወት እንዲያበላሽ አልፈቅድለትም። በተደጋጋሚ ያበላሽቱባታል፣ በተደጋጋሚ ሴትነት በሚነካ መልኩ አንቋሸዋታል። ሰው ከዚህ በኋላ ይሄ ነገር እንዲሆን አልፈቅድም። ስለዚህ የኔን ምርጧን ሶፊ ጠርቻት አሉኝ። እሷን ከዚህ በኋላ ማስደሰት ነው የምፈልገው። የመረኝ ነው እምላችሁ፣ ከዚህ በኋላ ደስ የሚል ጊዜ ነው እንድታሳልፍ የምፈልገው ብዙ አልቅሳለች፣ ብዙ ተጎርታለች። ሰው አሁን ከኔ ጋር አዲስ ነገር፣ አዲስ መንገድ፣ አዲስ ጉዞ ትጓዛለች ብዬ አስባለሁ። ሶፊን ለማስደሰት ብዙ ነገሮችን ለማድረግ እየሞከርኩ ነው እያደረግኩም ነው። ሰው ከዚህ በኋላ ሶፊ ደስተኛ ትሆናለች። እናንተ ጋገዛችሁ፣ እኔ ደግሞ ዝግጁ ነኝ። ባዜ ሴትን ልጅ ደስተኛ የማድረግ ችግር የለብኝም። በባህሪ እና ማለት የበፊቱን ህይወት እንድትጠላ ነው ማድረጋት። የምሬ ነው መነግራችሁ። ማለት ከወንድ ልጅ የሚጠበቅብኝ ሁሉ ነገር ለማድረግ ዝግጁ ነኝ ለሶፊ። ሰው ቆየ ከደወልኩላት ትመጣለች። ያው የምናብራራላችሁን ነገር አብረን እናብራራላችኋለን። ከዛ ባለፈ ግን ጥሩ ጊዜ ለማሳለፍ ነው የቀጠርኳት። የትላንቱን ነገር ትቼ ማለት ነው ረስቼ ጥሩ ጊዜ ለማሳለፍ። እሷም ግን ቃል እንድትገባል የምፈልጋቸው ብዙ ነገሮች አሉ። ባይዜ ማለት ህይወት ቀልድ አይደለም። እኔ ብዙ ነገር ነው አሳልፌ የምሰጣት፣ እሷ ምን ያህል ዝግጁ ናት ለዚህ ነገር? እኔ ጉዳቷን ልክስ ዝግጁ ነኝ፣ እሷስ በምን ያህል መልኩ ዝግጁ ናት? እሱሱንም ነገር ማወቅ እፈልጋለሁ። ትላንት በዛ ሁኔታ እንትን ከተባለ በኋላ ብዙም የምናወራበት እድል አልተፈጠረም። በቃ እሷን አጽናንቼ ቀጥታ ወደ ራሴ ወደ ቤቴ ነው የተመለስኩት። ስለዚህ ብዙ ያልተፈቱ ነገሮች አሉ፣ በጊዜ ሂደት የሚፈቱ ብቻ። ግን ዛሬ በጣም ቆንጆ ነገር ታያላችሁ። በጣም ውብ ሶፊ ራሷ ውብ ሆና ነው የመጣችው፣ በጣም ቆንጆ ሆና እንዳታዞረው። ቆይ በጣም አምሮባት ነው የመጣችሁ። አዞረ ልኝ በናት ፍኪልኛ የኔ ብርሃን የኔ መብራት፣ ነይልኛ የኔ ጸዳል የኔ ኩራት። መሸት ሲል ይጨንቀኛ፣ አልፈራለሁ። ስትኖሪልኝ፣ ደስ ይለኛ፣ ልደፍራለሁ። ፍኪልኛ የኔ ብርሃን የኔ መብራ! ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል ልፈራለሁ ስትኖርልኝ ደስ ይለኛል ልደፍራለሁ አለጋ ሲል እጥፍ ሲሆን ሲረዝም ሌሊቱ አለጋ ሲል ሲወሳሰብ ፍቅር ስሌቱ አንቺ እኮ ነሽ በዚህ ሰዓት መድኃኒቱ አስተማማኝ። የደ ሶፊ እንዴት አሁን ነገሮችን ተውት እንድናረግ ይፈልጋል ማለት በራሳችን ሀሳብ በራሳችን መንገድ እንድንጓዝ ይፈልጋል። ትላንት የተፈጠረው ነገር እንደ ተራ ነገር እንለፈው። ያው ተራ ነገር አይደለም አውቃለሁ። እንድትጨነቂ አልፈልግም። እኔ መከታሽ ሆናለሁ፣ እኔ ብረት መዝጊያሽ ሆናለሁ። ሶ እንድትጨነቂ አልፈልግም። እንደዚህ አይነት ነገር እንዲረብሽ አልፈልግም። ለዛ ብዙ ነገርሽል፣ ብዙ አዝንሻል። ሶ ያ ነገር አሁን ከዚህ በኋላ ማለት እኔ ነገሮች በልህ እንደሆኑ ስለማቅ የእውነት አስቦ ምናምን እንዳላደረገው በተደጋጋሚ ነግሬሻለሁ አበባ ይዞ የመጣበትን ምክንያት እንደ ወንድ ልጅ ማስበው እሱም ያደረገበት ምክንያት አለና፣ ከዚህ በኋላ እርግጠኛ ሆነሽ በኮንፊደንስ ለውድ ቤተሰቦቻችን ከዚህ በኋላ ቤተሰቤ ምናምን ይባል ነገር ለውድ ቤተሰቦቻችን ለእኔም፣ ለአንቺ ቤተሰቦች እርግጠኛ ሆነሽ እንድታስረጅ እፈልጋለሁ ሪላክስ ሆነሽ እኔ ጋር ደስተኛ ነው እንድትሆኝ የምፈልገው ሶፊ እንደዚህ ምናምን በቃ ደስተኛ ብዙ ጊዜ እንደነገርኩሽ ነው በቃ ተከፍተሻል ምናምን እኔ ጋር አዲስ ነገር ነው እንድታሳይ የምፈልገው ስለዚህ እርግጠኛ ሆነሽ ስለ እኔ እና አንቺ ነገር ቶፊቅ ጋር ስላለው ነገር ሙሉ ነገር እንድታብራሪልኝ እፈልጋለሁ ሲሪየስ ጉዳይ ስለሆነ ማለት ነው ሰው በኮንፊደንስ ትናገር ግን በጣም ያስፈራል ምንድን ነው የሚያስፈራል ያፈራል። ለመጀመሪያ ጊዜ ሲሆን ያስፈራል። አይ አንዳንድ ቁም ነገሮች አያስፈሩም። በዚህ ቁም ነገር ስለሆነ ነው ያልፈራሁት። ስለዚህ በደንብ በኮንፊደንስ አትፍሪ። አሰላሙ አለይኩም። እንዴት ናቸው እድና የተከበራችሁ ቤተሰቦቻችን በሀገር ውስጥም በሀገር ውጭ ያላችሁ ሁላችሁንም ሰላም ብያለው። ዛሬ እጅግ በጣም ደስ ብሎኛል። ያው ትናንትና ትናንትና ቶፊቅ የለቀቀው ነገር በዚህ ማለት በዚህ መንገድ ለእናንተ እንዲደርሳችሁ አልፈለግኩም ነበረ፣ ግን ከወጣ ምንም ማድረግ አልችልም። እኔ ያሰብኩት ያው ክብር ባለው ነገር በትልቁ ነበረ ያሰብኩት እና ፉዬ ደግሞ ከጎኔ ስለሆነ በጣም ደስ ብሎኛል። አላቅም ብቻ ምን እንደምብላችሁ አላቅም። በጣም ደስ ከማለት የተነሳ ፌወሮ እራሱ እየተንተባተበ ነው። መውራቱ እራሱ እያቃተኝ ነው። እና በቃ ያለፈው ነገር አልፏል። ወደ ኋላ ላይ ተመልሼ ምናምን መጓተት ምናምን ከሱ ጋር አልፈልግም። አዲስ ምራፍ አዲስ ነገር ነው በቃ መጀመር የምፈልገው እና እሱ ደግሞ እንደዛ በማድረጉ ያው አይደብረኝም። እኔም እንደዛ አላሰብኩትም ነበረ። ከሱ ጋር ተመልሼ ወደ ኋላ መጓተትበት ነገር አይኖርም። አንድ ሰው አንዴ ከቆረጠ ቆረጠ ነው። ወደፊት ያው ምንጓዝ ይሆናል ማለት ነው ካፉዬ ጋር ሴት ልጅ ደግሞ በነገራችን ላይ አንተን ስላገኘው ነው ቆራጥ፣ ባንተ ባንተ ወጥቼ ነው። አይ ነው ማለት እሱ ነው ቆራጥ እንደሆነ ያደረገኛው። ብዙ ጊዜ በቃ እየተመላለስኩ ምናምን ነገር አዝን ነበር፣ አለቅስ ነበር። አሁን ግን ማዘኑ ማልቀሱ ምናምን ቀርቶ በቃ ወደ አዲስ ምዕራፍ ደስተኛ በመሆን እየጀመር ነው ነው ማለት ነው። እኔም በጣም ደስ ብሎኛል። ያው እሱ እንደፖሰተው በቃ በመጥፎ ነገር እንደዚህ አይነት ነገር እንዲለቀቅ አልፈለግኩም። በቃ እናንተን በሚያስደስት እኔን በሚያስደስት ነገር እመጣለሁ ምናምን ብዬ አስቤ ነበር። ግን ያው ወደፊት የምታዩት ነገር ስላለ አሁን ላይ እንትልላቸው አልችልም። ፉ የምትላቸው ነገር ካለ ማለት፣ በጊዜ ሂደት እኔና ሶፊ ብዙ ነገር እናሳያቸዋለን። ብዙ ነገር ታያላችሁ ከእኔና ሶፊ። እንቅፋቶች ገና ካሁኑ ማስወገድ እንዳለብን አምናለሁ። እንቅፋት ሲመጣም እዚህ አጋጣሚ ላይ ማለት ቤት ዘግታችሁ ምናምን ማዘን ሳይሆን እንቅፋቱን ወደኋላ ብላችሁ እና ወደፊት መጓዝ ነው። በዚህ የቶፊቅን ነገር ለእኔ ታዩ፣ ተዉት። እናንተ ማናችሁም ተዉት። ወንድ ልጅ ስለሆንኩኝ እንደ ወንድ ልጅ የሚያስበውን ነገር በደንብ ነው የማውቀው። ሴት ልጅ ደግሞ አንዳንዴ ከእንደዚህ አይነት ቦታ ላይ በጣም ቆራጡና የራሷን ውሳኔ መወሰን መቻል አለባት። ወደኋላ ተመልሳ ምናምን ሁሌም እዛው ጋር ቦታ መገኘት የለባትም። ወደፊት ተራምዳ ጠንካራ በቃ ማለት ችሎ መቆም እንደሚቻል ማሳየት መቻል አለባት። ሁሌም ከእንደዚህ አይነት ሴት ጎን አለሁም፣ ሁሌም ባይዜሽ፣ ሁሌም አለሁኝ። ከዛ ባለፈ ግን ሶፊ፣ ከዚህ በኋላ ጠንከር ብለሽ ውሳኔሽን ለቶፊቅ እንታሳውቂ ፈልጋለን። ከዚህ በኋላ ማለት በይሉኝታ እንድትታሰር ያልፈልግም። ማለት ብዙ ነገሮች አይቻሉ፣ ለአንቺ ክብር እንደሌለው ፍላጎትም እንደሌለው በተደጋጋሚ አይቻሉ። ሶ እኔ አንዳንድ ቪዲዮች ላይ የሆነ ሲያንቋሽሽ ሻይና በጣም ነው የምናደደው። ስለዚህ ሶፊ እኔ ከዚህ በኋላ ድርቅ ያለ ውሳኔ ወሰነሽ፣ ቱፊቅ ወደ አንቺ ቤት መምጣት አይደለም አይንሽን እንዳይ ማድረግ ይችላለሁ ግን አንቺ ከጎኔ እንድትሆኝ ይፈልጋሉ። አንቺ አለው እንድትኝ ይፈልጋሉ። የሱን ነገር እኔ መወጣት ስለምችል ማለት ነው። ስለዚህ ሶፊ አንቺ እሱ ጋር ያለሽን ነገር ማጥፋት ካለብሽ አጥፍተሽ ሁሉንም ነገር ማቆም ካለብሽ አቆምሽ፣ ውሳኔሽን ማየት እፈልጋለሁ። አሁን እንደዚህ አድርጌ ምናምን የሱን ሀሳብ አንስቼ መረበሽ አልፈልግም። አሪፍ ጊዜ ነው እንድታሳልፊ የምፈልገው። ከን ጋር የጠራሁሽም ለአሪፍ ነገር ነው፣ ግን ለአንዴና ለመጨረሻ ጊዜ ደውለሽ ከቶፊቅ ጋር እዚው ማለት መቶም ከሆነ መቶ ሁሉንም ነገር መስማት እፈልጋለሁ። ከአንቺ ውሳኔሽንም ማወቅ እፈልጋለሁ። ትላንት አንቺ ላይ ያዩት ነገር አለ። መረበሽ ስላልፈለኩኝ ያልጠየኩሽ፣ በኮንፊደንስ እየተናገርሽው አልነበረም። ስለዚህ አሁን ደውለሽ ትጠሪውና እዚህ ጋር መናገር ያለብሽን ነገር ትናገሪዋለሽ ማስቆም ያለብሽን ነገር ታስቆሚ፣ ያለሽ ሶፊ። እሱን ነገር ነው የምፈልገው። ለምን እንደው ታውቂያለሽ፣ እኔ ሪስክ ወስጄ ኃላፊነት ወስጄ ነው እነዚህ ነገሮች እያደረግኩልሽ ያለሁት። ገባሽ? ወንድ ልጅ በተደጋጋሚ መጥፎ ነገር እንዲያደርግ የምትፈልግለት ከሆነ እየናቀሽ ነው የሚመጣው። ስለዚህ እነዚህ ነገሮች እንዲደረጉ አልፈልግም። ሴት ለኝ ሶ አሳውቅ። ምን አይነት ሴት እንደሆንሽ አሳዩ። ሴት ልጅ ከቆረጠች ቆረጠች እንደሆነ ማወቅ አለበት። ገባሽ? ከሆነ ጊዜ አንዴ ልንገርክ። አንደኛ እኔ ማለት የመጀመሪያ ታይም ላይ ይታረማል ብዬ አስቤ የነበረ ያ ስህተት ነው። ሴት ልጅ ደግሞ ወይም ወንድ ልጅም ቢሆን በተደጋጋሚ ጥፋት ማጥፋት የለበትም። እኔ ደግሞ ያው ለሱ ያለውን ነገር በቃ የራሱን ኒሆት መርጧል። ስተመረጠ ድረስ ደግሞ ሁለተኛ የኔን ኒሆት መቶ መረበሽ እንደሌለበት እንዲሁም ደግሞ ቤቴ ጋር መምጣት እንደሌለበት እነግሬዋለሁ። ይሄን ነገር ደግሞ ላንተ እነግሬሃለሁ። አልተዋጠልህም ነው ወይስ አላማንከኝም ነው አለቅም? ሶፊ፣ አልተዋጠልኝም ሳይሆን ማለት ደግ ቅድመውን ስመጣ በጣም ደስ ብሏል፣ ፈገግ ብላለው። ግን ደብሮሃል ማለት ይሄን አልነበረኝም ደብሮኝ ሳይሆን እነዚህ ነገሮች ማረጋገጥ ማወቅ እፈልጋለሁ። ማለ እኔ የራሴ ህይወት በጣም ብዙ ነገር አስተምሮኝ እኔም እንዳንተ ነኝ እኮ ሁለታችን ደግሞ የሆነ ተመሳሳይ ነገር አለን ብዬ አስባለሁ። ስለዚህ አንዳንዴ መሀል ላይ መሆን ችግር ያመጣል። ሰው ለዛ ለዛ እነሱን ነገሮች ማረጋገጥ ስለፈለግኩ ነው ደዊለት ማለት ኮንፊደንስ ካለች ደዊለት አለመከኝም ነው። እሱ መቼ ነው እንዳለ ማመን አትልም እኮ እየሳቅ ነበር። አሁን ስሬስ የሆንክ ነው። እኔ ችግር የለም፣ እደውልለታለሁ እኮ ካላመንከኝ። እደውልለታለሁ፣ እኔ ማረጋገጥ ስለፈለኩ ነው ማለት። በቃ ሶፊ እሺ በይኝ እና እደውይለት። በእናትሽ እደውላለሁ፣ ግን እንደዚህ አይደብር እ ሳቅ እስኪ። በቃ የሆነ ፌታ በል መጀመር እዩ ፈታ በል እንደዚህ ነው። እሺ ፈታ እላለሁ። ደብሮታል ተቀለም ማለት ቀድማም ስመጣ ምናምን በቃ እኔ ራሱ ደስ ምናምን ብሎኝ ነው በቃ ያው ትንሽ ደብሮ አረ ነው አሁንም፣ ደስ ይበል መደወሉ ግን እንዳለ ግን፣ ሪላክስ አድርጊ ምናምን። እኔ ማወቅ ስለፈለኩ ማረጋገጥ ስለፈለኩ እንጂ ሌላ ነገር አስቤ አይደለም። ደውይለትና እንዲሁም በይዜ ማለት ነው መቶ ልክ ልኩን ብነግረው እና የሆነ ነገር ባሳዩ ደስ ይለኛል። አይ ሶፊ፣ አሁን እኮ የራሳችን ምራፍነን ነው። ሶፊ እንቅፋቶች ግን ይምጣና ማለት ነው እንደ ትናንቱ አይነት ነገር ከዚህ በኋላ ትናንት አውቃለሁ ስህተት ደገመ ስህተት ሰርቷል። እኔ ደግሞ ከአንተ በላይ እኮ እኔ ተናድጄ ያለው አይደለ ገና እኔ ተረጋግቼ ደግሞ አንተን ለመረጋገጥ ስሞክር ነበረ። ማድረግ የሌለበትን አት ፖስት እያልን እንኳን ደውለን ነግረነዋል። ያን ነገር ፖስቶታል። ያ ነገር ራሱ ሁለተኛ ስህተት ነው። እኔ ማለት ነው ማልነግረሽ በጣም ብዙ ነገር ብሎኛል። እኔ በስልክ ማለት ደውዬለት አለው ብዙ ነገር ላይ ሞክሯል። እሱን ማለት ነው እሱም ከፈለግሽ እኔን ማመን አይ እኔ ማመን ከፈልግሽ ይምጣና፣ እንደውም ብዙ ነገር እንነጋገር። በዚህ መፍታት ያለብን ነገር በጸብ ምናምን ሳይሆን እንደ ወጣት እንደ ወንድ ልጅ በውይይት መፍታት ያለብን ነገር በውይይት እንፈታለን። ሶፊ ይምጣ ከቻለ። እኔ ብደውልለት አይመጣም፣ እንደውም ይምጣ። ደው ይለት እስኪ፣ ብቻ ነኝ ብለሽ ጥሪ፣ ብቻ ነኝ ብለሽ ጥሪ። ይምጣ ሶፊ፣ የምሬ ነው። ምን ብሎ ነው እሱ ባለ ነገር ተረብሽ ነው ሶፊ ተረብሼ ቢሆን በዚህ ልክ አልጠራሽም፣ በዚህ ልክ ደውዬ ማታም በዛ ልክ አላውራሽም ነበር። ደዊለት ይምጣና፣ እስቲ እስቲ ተዋት፣ ለኔው ትኑር፣ በሜላ አትረብሿት። ሰላም አላትና ምን ያደርጋል? ፍቅር ማበላሸት አታውሩልኝ፣ ኔ ያልወድሙሸት አታውቋትም እንዲናታት በሉ፣ ለመሳሳት ፍጹም አትቸክሉ። አቤት ተውፊቅ እንዴት ነህ አለው። ልክ ቶፊቅ አሁን ወሬውን ትተውተውና የትናንቱን ችግር የለም ተገናኝተን ብናወራ ጥሩ አይደለም።

ሲመጣ ግን አይመጣም፣ ሲመጣ ማለት ነው። ከኔ ጋር ደስታሽን ታሳዩዋለሽ። ገባሽ? ሶፊ ለማንም ለምንም ብለሽ አይደለም። ደስታሽን አሳዩ። አሪፍ ጊዜ እያሳለፍን ነው። መምጣት ያለበት ቦታውን በትክክል ካወቀው አሪፍ ጊዜ እያሳለፍን ይምጣሽ። ደስተኛ ለመሞከር የምታወሪውን ነገር በኮንፊደንስ አውሪ። ገባሽ? ሪላክስ አርጊሽ። ደስተኛው ለቤተሰቦች ደስተኛ መሆንሽ ደስተኛ ነሽ

በደንብ ያዘው። ሌላ ችግር ፈልጋቸው አጥፋ። ወደዛ እኔ ያልኩህን ነው የምትሰማው። እንደውም እሱን ፎከስ እያረግክ ያዝልኝ። አታጠፋም። ማጥፋት ገርሞን ጠጋብሎ ብቻ እንዲ። እንደውም ከተመቸ የቲክቶክ ቪዲዮ ስራ አለን። አንዴ ያዘንሽ ካሜራውን። አሪፍ አድርግ። የጠንቋይ ነው